የነጭ ሽንኩርት ውሃ በብዙ ስፔሻሊስቶች ዘንድ ተወዳጅነትን ያተረፈ ሲሆን ለውበታችንና ለጤናችን ምን ያህል ጠቃሚ እንደሆነ በተደጋጋሚ ነገር ነው። ነገር ግን በእርግጠኝነት ይህን ያህል ውጤታማ ነው? በየቀኑ ብንጠጣውስ በሰውነታችን ላይ ምን ለውጥ ያመጣል? ሰላም፣ እንዴት ናችሁ? አዳነች መካከል የመድሃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ ነኝ። ዛሬ የነጭ ሽንኩርት ውሃ አስር ወሳኝ ጥቅሞች እነግራችኋለሁ። እስከ መጨረሻው ከተከታተላችሁ ደግሞ የነጭ ሽንኩርት ሻያ አዘገጃጀትን በተግባር አሳያችኋለሁ። ይህን ቪዲዮ ላይክ በማድረግ ጀምሮ ቻናሌንም ሰብስክራይብ ማድረጋችሁን እርግጠኛው ወደ ቪዲዮ። የነጭ ሽንኩርት ውሃ ጥቅም አንደኛ፣ ኩላሊት ጤና ላይ። የኩላሊት ኢንፌክሽን ወይም ህመም በፍጹም ደስ የሚል ስሜት የለውም፣ ነገር ግን የነጭ ሽንኩርት ውሃ ትልቅ ለውጥ እንደሚያመጣ ሳይንቲስቶች አረጋግጠዋል። ከፓንጃብ ዩኒቨርሲቲ የተገኘ ጥናት እንደሚያሳየው ነጭ ሽንኩርት ፒአርጂኖሳ የተባለውን የባክቴሪያ አምጪ ተዋሲያን እድገት ይከላከላል ወይም ያቀማል። ይህ ተዋሲያን በሽንት ቱቦ ግድግዳዎች ላይ በመራባት ለተለያዩ የኩላሊት ችግሮች እና ኢንፌክሽኖች ይዳርጋል። ስፔሻሊስቶች ኩላሊትን ለመጠበቅ እና በጤና ለመጀመር በየቀኑ ከሶስት እስከ አራት የነጭ ሽንኩርት ፍሬዎችን መመገብ ወይም ደግሞ አንድ ብርጭቆ የነጭ ሽንኩርት ውሃን እንደ ቋሚ የጠዋት ልምድ መጠጣት እንደሚገባ ይመጣል። ሁለተኛ ደምን ለማቅጠን ይጠቅም። ከፍተኛ የደም ግፊትና ኮሌስትሮል ካለቦት የነጭ ሽንኩርት ውሃ እንደ ህይወት አድን መፍትሄ ሊሆን ይችላል። የማይክሮባዮቲክ ጤና አሰልጣኝ እና የስነ ምግብ ባለሙያ የሆኑት ሺርፓ አውሮራ እንደሚሉት ነጭ ሽንኩርት ለሊፒድ መጠን መስተካከል እጅግ በጣም ጠቃሚ ነው። ይህ ማለት የነጭ ሽንኩርት ውሃ መጠጣት የደም ግፊትን ለማረጋጋት ይረዳል ማለት ነው። በኪንግ ካሊድ ዩኒቨርሲቲ የፋርማሲ ኮሌጅ ያደረገው ጥናት እንደሚያመለክተው ከ0.02 እስከ 3.5 ኦንስ የሚሆን የቆየ የነጭ ሽንኩርት ጭማቂ ልክ እንደ ልዩ የደም ግፊት መድኃኒቶች ውጤታማ የኮሌስትሮል መጠንንም እንዲሁ ያስተካክላል። ከኦክስፎርድ ዩኒቨርሲቲ የተገኘ ጥናት ነጭ ሽንኩርት መጥፎ የተባለውን የኮሌስትሮል መጠን ኤልዲኤል ከአስር እስከ አስራ አምስት ፐርሰንት በቀላሉ ሊቀንስ እንደሚችል አረጋግጧል። ስለዚህ የጤና ሁኔታው እየተባባሰ እንደሆነ ሲሰማውት አንድ ብርጭቆ የነጭ ሽንኩርት ውሃን መጠጣት መፍትሄ ይሆናል። ሶስተኛ የደም ስኳር መጠንን ይቆጣጠራል። ስለ ነጭ ሽንኩርት ለደም ያለውን ጥቅም እያነሳን ስለሆነ ነጭ ሽንኩርት ሊረዳ የሚችለውን ሌላ የጤና ችግር መጥቀስ አስፈላጊ እሱም ከፍተኛ የደም ስኳር መጠን ነው። እንዳለመታደል ሆኖ ከፍተኛ የደም ስኳር ለስኳር ህመም፣ ለውፍረት እና ለሌሎች ችግሮች ስለሚዳረግ ተገቢውን ክትትል ይፈልጋል። እንደ ዕድል ሆኖ በነጭ ሽንኩርት ውሃ መተማመን እንደ ትልቅ መፍትሄ ሊቆጠር ይችላል። በኩዌት ዩኒቨርሲቲ የሳይንስ ፋካሊቲ ባወጣው ጥናት መሰረት ጥሬ ነጭ ሽንኩርት የደም ጉልኮስ መጠንን በቀላሉ ዝቅ ማድረግ ይችላል። ይህ የነጭ ሽንኩርት ውሃን አዘውትሮ ለመጠጣት ሌላኛው ምክንያት ነው። አራተኛ ጠንካራ አጥንት እንዲኖረን ያደርጋል። የአጥንት መገጣጠሚያ ህመም በዓለም ዙሪያ ለሚገኙ ሰዎች የተለመደ ችግር ነው። ከነዚህ ሰዎች አንዱ ከሆኑ የነጭ ሽንኩርት ውሃ በምግብ ዝርዝሮ ውስጥ ማካተት አለብዎት። በቢኤምሲ መስክሎስኬለተን ዲስኦርደርስ ጆርናል ላይ በወጣ ጥናት መሰረት እንደ ቀይ ሽንኩርት ሊግስ እና ነጭ ሽንኩርት ያሉ አለም አትክልቶችን አብዝቶ መመገብ የአጥንት መገጣጠቢያ ህመምንና ሌሎች ከአጥንት ጋር የተያዙ ችግሮችን የመያዝ እድልን ይቀንሳል። ነጭ ሽንኩርት ሰውነቱ ጤናማ የሆነ የስቲሮጂን መጠን እንዲኖረው ያደርጋል። ይህም ለአጥንት እድገትና ለአጠቃላይ የአጥንት ጤና ወሳኝ ነው። አምስተኛ የዓይን እይታውን ያሻሽላል። የነጭ ሽንኩርት ውሃ በጤና ላይ ከሚያሳያቸው አስገራሚ ለውጦች አንዱና ወሳኝ የሆነው የዓይን እይታን ይመለከታል። በኢራን የሚገኙ ሳይንቲስቶች ባደረጉት ጥናት ነጭ ሽንኩርት የአይን ግፊትን ወይም ኢንትራኦክላር ፕሬሽርን እንደሚቀንስ አረጋግጠዋል። በተጨማሪም በስታንፎርድ ዩኒቨርሲቲ እና በቱርክ የሚገኙት ስፔሻሊስቶች ባደረጉት ጥናት ነጭ ሽንኩርት ኬራታይተስ የተባለውን አደገኛ የአይን በሽታ የሚያመጡትን ታዋሲያንን በመዋጋት ረገድ ከፍተኛ ውጤትን አሳይቷል። ስለሆነ ለዚህ ተጨማሪ ጥበቃ ነጭ ሽንኩርትን በመጠቀሙ አይኖቹ በእርግጥ ያመሰግኑታል። ስድስተኛው የአካል ብቃት እንቅስቃሴው የበለጠ ውጤታማ ይሆናል። ጥሩ የአካል ብቃት እንቅስቃሴ የሚፈልጉ ከሆነ ከዚህ በላይ መሄድ አይጠበቅብዎትም። የነጭ ሽንኩርት ውሃ የሚፈልጉትን ሁሉ ይይዛል። ከአርአይነቲ ሜዲካል ኮሌጅ የተገኘ ጥናት እንደሚያሳየው ነጭ ሽንኩርትን አዘውትረው በሚመገቡ የልብ ህመምተኞች ላይ የተሻለ የአካል ብቃት እንቅስቃሴ አቅምል እንዲሁም በጃምፓን የጤና እንክብካቤ ምርምር ተቋም የተደረገ ጥናት እንደሚያሳየው ነጭ ሽንኩርት በስፖርት ምክንያት የሚመጣን ድካም ለመቀነስ የተወሰነ አስተዋጽኦ እንዳለው ጠቁሟል። ነገር ግን የነጭ ሽንኩርትን ጥቅም ከጥንት ጀምሮ ሰዎች ያውቁት ነበረ። በጥንት ጊዜ ድካምን ለማስወገድና የስራ አቅምን ለመጨመር በደንብ አድርገው ይጠቀሙበት ነበር። ለኦሎምፒክ አትሌቶችም ጉልበት እንዲሆናቸው ይሰጣቸው ነበር። ስለዚህ አዎ፣ ነጭ ሽንኩርት ሁሉንም ማድረግ ይችላል። ሰባተኛ አይምሮ እንደ ሰዓት ይሰራል። የነጭ ሽንኩርት ውሃ የአይምሮን ስራ ማሻሻልን ጨምሮ ከተለያዩ የእርጅና መከላከያ ሂደቶች ጋር ይያያዛል። ይህም የሆነው ቀደም ሲል በተጠቀሰው የደም ግፊትና የኮሌስትሮል መጠን መስተካከል ምክንያቱ በታፍትስ ዩኒቨርሲቲ የሕክምና ትምህርት ቤት እንደ ኤሮፓውያን አቆጣጠር በ2006 ባደረገው ጥናት ነጭ ሽንኩርት መመገብ የመግዛት ችግርን እንደሚቀንስ ይሳወርጋሉ። ሌላ የታፍትስ ጥናት እንዳመለከተው ነጭ ሽንኩርት ለአልዛይመር በሽታ የመጋለጥ እድልን በከፍተኛ ሁኔታ ይቀንሳል። የእርጅና ሂደትን በተመለከተ ነጭ ሽንኩርት ወሳኝ የሆኑ አንቲኦክሲዳንት ኦችን ይዟ። እነዚህም በእርጅና ሂደት መፍጠን ላይ ትልቅ ድርሻ ያለውን ኦክሲዴቲቭ ጉዳት ወይም ኦክሲዴቲክ ዳሜጅን ለመከላከል የሚረዳውን ተፈጥሯዊ መከላከያ ዘዴ አጠናክሩ። ይህም ማለት ጧት ላይ አይብሮ በፍጥነት ለማነቃቃት ከፈለጉ አንድ ብርጭቆ የነጭ ሽንኩርት ውሃ መፍትሄ ይሆናል። ስምንተኛ ክብደት ለመቀነስ ቀጭንና የተስተካከለ ሰውነት እንዲኖረው የማይፈልግ ማናት እመንም አተመኑም የነጭ ሽንኩርት ውሃን ይህንን ለማሰቃት ይረዳል። ጠዋት ከቁርስ በፊት እንደተነሳችሁ የነጭ ሽንኩርት ውሃን መጠጣት የምግብ መፈጨት ስርዓትን ያነቃቃል፣ እንዲሁም ቀኑን ሙሉ በተስተካከለ ሁኔታ እንዲሰራ ያደርጋል። በተጨማሪም የፈረንሳይ ተመራማሪዎች በነጭ ሽንኩርት ውስጥ የሚገኙ ሰልፈር ውህዶች ለስብ ሴሎች መስፋፋት ምክንያት የሚሆነውን ኢንፍላሜሽን እንደሚከላከሉ አረጋግጠዋል። በዚህም ምክንያት ጤናማ በሆነ መንገድ ክብደቱን ከመቀነሱም በተጨማሪ ከሚመገቡት ምግብ ውስጥ ያሉትን ጠቃሚ ንጥረ ነገሮች አሉት። በተጨማሪም የነጭ ሽንኩርት ውሃ ለተለያዩ የሆድ ህመሞች፣ ለሆድ መነፋትና ለተቅማጥ ጭምር እንደሚረዳ ይታወቃል። ስለዚህ ሆዱ በዚህ አመጋገብ ለውጥ ደስተኛ ይሆናል። ዘጠነኛ ቆዳ የጠራ እንዲሆን ያደርጋል። ከብጉር ጋር ለረጅም ጊዜ ሲታገሩ ከቆዩ እና ሙሉ ለሙሉ የሚያጠፋለው ትምህርት ካላገኙ የነጭ ሽንኩርት ውሃ መፍትሄ እንደሚሆን ያውቃሉ። ነጭ ሽንኩርት ከሰውነት ውስጥ መርዛማ ነገሮችን ቶክሲንን ጠራርጎ የሚያወጣ እጅግ በጣም ጥሩ ፀረ ብግነት አንቲ ኢንፍላማቶሪ ባህሪ ያለው ታዋቂ አንቲኦክሲደንት። ሰውነቶ በውስጥ በኩል ጤናማ ሲሆን፣ ቆዳው በውጭ በኩል ፍሱም ሆኖ ይታል። በኢራናውያን ሳይንቲስቶችን በተደረገ ጥናት ነጭ ሽንኩርት ብጉርን በከፍተኛ ሁኔታ እንደሚቀንስ አሳያል። አስረኛው ሰውነቶ መርዛማ ነገሮችን ለማራቅ የቻለውን ያህል ቢጥርም፣ ለዚህም ደግሞ የነጭ ሽንኩርት ውሃ ተመራጭ ነው። ከማሻል የህክምና ሳይንስ ዩኒቨርሲቲ ሳይንቲስቶች ያደረጉት የሁለት ሳምንት ጥናት እንደሚያመለክተው ነጭ ሽንኩርት መርዛማነትን የሚያሳዩ ክሊኒካዊ ምልክቶችን በመቀነስ በሽታ የመከላከል አቅምን እንደ ማንኛውም ምርት ያጠናክራል። ይህም ለጉንፋንና ለሌሎች ተላላፊ በሽታዎች ምርጥ መፍትሄ ከሚሆንባቸው ምክንያቶች አንዱ ነው። ስለዚህ በሚቀጥለው ጊዜ ሰውነቶ ትንሽ እገዛ እንደሚያስፈልገው ሲሰማው የነጭ ሽንኩርት ውሃን ይጠጡ። አሁን ደግሞ የነጭ ሽንኩርት ውሃ አዘገጃጀትን ልንገራችሁ። የነጭ ሽንኩርት ውሃ በእለት ተእለት ሕይወቶ ውስጥ ማካተት ከፈለጉ ጥቂት ኦርጋኒክ ወይም ደግሞ ተፈጥሯዊ የነጭ ሽንኩርት ፍሬዎችን ወደ ትናንሽ ቁርጥራጮች ይቁረጡ። ከዛ ውሃ ውስጥ ይጨምሯቸው፣ በደንብ ያዋህዱት። አሁን የነጭ ሽንኩርት ውሃው ለመጠጣት ዝግጁ ነው። ያን ያህል ቀላል ነው። ጠዋት እንደተነሱ በባዶ ሆዶ መጠጣቱ ነው። በዚህ መንገድ አስደናቂ ጥቅሞቹን ሙሉ ለሙሉ ያገኛል። ቅድም እስከ መጨረሻው ከተከታተላችሁ አንድ ቦነስ ነገር አሳያችኋለሁ፣ ባልኩት መሰረት የነጭ ሽንኩርት ሻይ አዘገጃጀትን ነው። ተጨማሪ የነጭ ሽንኩርት ህክምናን ከፈለጉ ከመተኛቶው በፊት አንድ ኩባያ የነጭ ሽንኩርት ሻይን አዘጋጅተው መጠጣት ይችላል። ይህም ሰውነቱ እንዲዝናናና ከመርዛማ ነገሮች እንዲጸዳ ስለሚረዳ ጠዋት ሲነሱ እረፍት ያገኘና ትኩስ ስሜት ይሰማታል። አዘገጃጀቱ እንደሚከተለው ሶስት ወይም አራት የነጭ ሽንኩርት ፍሬዎችን ልጠው ለሁለት ይቆረጡ። አንድ ልስት ውስጥ ሶስት ኩባያ የሚሆኑ ውሃ ይጨምሩና የነጭ ሽንኩርት ፍሬዎችን ይጨምሩ። ውሃው በደንብ እስኪፈላ ይጠብቁ። ከእሳቱ ላይ ያወዱትና ግማሽ ኩባያ የሎሚ ጭማቂ እና ግማሽ ኩባያ ማር ይጨምሩበት። ነጭ ሽንኩርቱን ከውስጡ ያውጡት። ለዚህ ማጥለያ መጠቀም ቀላል እና ይደሰቱበት። ነጭ ሽንኩርትን በዚህ ልክ ስለማታውቁት እንደተማራችሁበት ተስፋ አደርጋለሁ። በዛሬ ቪዲዮ ስለ ነጭ ሽንኩርት አዲስ እውቀት ካገኙ ቪዲዮ ላይክ ማድረግ ወይንም ለወዳጅ ዘመዶቹ ማጋራትን አትርሱ። እንደዚሁ በጥልቅ ጥናት ስለምን እንድሰራላችሁ ትፈልጋላችሁ? ኮመንት ላይ አስቀምጡ። ቻናሌን ደግሞ ሰብስክራይብ በማድረግ ምነቃቸው ቪዲዮዎች ሁሌም እንዲደርሳችሁ አድርጋ የማስታወቂያ መልእክት እንዲደርሳችሁ የደውል ምልክቷ መጫማ እንዳትረሱ። ሰናይ ጤና ተመኘሁላችሁ። ቤተ ጤና